የአማራ ሚዲያ ኮርፖሬሽን ዜና መጽሔታችንን በቀጥታ እየተከታተላችሁ ነው። ተመልካቾቻችን አብራችሁን ስላላችሁ ደስ ይለናል። የቢዝነስ የዘገባ ሰዓታችሁ ላይ ደርሰናል። መረጃዎቹን ደግሞ ከፈቲሃ ማህመድ የምንከታተል ነው የሚሆነው። ፈቲሃ መልካም ቆይታ ይሁንልሽ። አመሰግናለሁ። እንደምንሏችኋል የተከበራችሁ ተመልካቾቻችን፣ ከእኩለ ቀን የቢዝነስ መረጃዎቻችን ጋር ቆይታችሁን አድርጉ። ወደ ቀዳሚ መረጃችን አለፍን። የመንግስት ሰራተኛው የገበያ ፍላጎትን ከማሟላት ባሻገር ተጨማሪ ገቢ ለማግኘት በሚችልበት ሁኔታ እየሰራ መሆኑን የአማራ ክልል እንስሳት ሀብት ልማት ጽህፈት ቤት አስታወቀ። የመንግስት ሰራተኞች በልማት ትሩፋት ውጤታማ በሚሆኑበት አሰራር ዙሪያ በባህር ዳር ለሚገኙ የመንግስት ሰራተኞች ስልጠና ተሰጥቷል። ቴዎድሮስ ድሉ ተጨማሪ አለ። የአማራ ክልል እንስሳት ሀብት ልማት ጽፈት ቤት በሌማት ትሩፋት መርሃ ግብር የመንግስት ሰራተኛውን በዶሮ እርባታ ልማት ተሳታፊና ተጠቃሚ ለማድረግ እየሰራ ነው። ይህን የሚያገዝ ስልጠና በባህር ዳር ከተማ ለመንግስት ሰራተኞች ተሰጥቷል። ለመንግስት ሰራተኞቹ ቴክኒካል ስልጠና በመስጠት በአነስተኛ ግብርና ልማት ስራዎች እንዲሳተፉ የሚያደርግ ነው። ለሰልጣኞች ዶሮ በማርባት ፍጆታን ከማሟላት በተጨማሪ ገቢ ለማስገኘት በሚቻል በዙሪያ ነው ስልጠና የተሰጠው። በስልጠናው የተሻለ ግንዛቤ እንዳገኙና ተግባራዊ ለማድረግ እንደሚሰሩ ነው ሰልጣኝ አብራራው ዳኛው የተሰጠው የዶሮ እርባታ ኦሪየንቴሽን በጣም ጥሩ ነው። እንግዲህ ይህንን ተገንዝበን ወደ ተግባር ከቀየር ነው እኛ ቢያንስ በዶሮ በእንቁላል ራሳችን የምንችልበትን ስልጠና ተሰጥቶናል። የተሰጠን ኦሪየንቴሽን በጣም አሪፍ ነው። ዶሮ በማርባት ገቢን ማሳደግ እንደሚቻልም ነው አቶ አብራራዊ ያስረዱት። በትንሽ ቦታ ከማርባት አንጻር እስኬጁል ተሰርታያችን አይተናል። በጣም አሪፍ ናት። በአንድ ካሬ ሜትር ወደ ሀያ ዶሮችን ማርባት እንደሚቻል ያቺ ሰርቶ ማሳያ ተሰርታ አይተናታል። ያቺም አሪፍ ናት። እንቁላል ዶሮ ከገቢያ ሂዶ ከመግዛት ከቤት ማግኘት በጣም እና በጣም የሌለ ነገር ኢኮኖሚ ኢኮኖሚንም ያድናል ጤናንም ይጠብቃል። እና በቤት ውስጥ የተመጣጠነ ምግብ ማፍራት እንደሚቻል ተምሬያለሁ። ዛሬ ከዚህ በፊት የመንግስት ሰራተኛ ነበርኩ፣ አሁን ዶሮ በማርባት ስራ ተሰማርቼ ውጤታማ ሆኛለሁ፣ ያለው ሌሎች ከዚህ ተሞክሮ በመውሰድ በትንሽ ቦታ ዶሮ በማርባት የገበያ ፍላጎትን ከማሟላት ባሻገር ተጨማሪ ገቢ ማግኘት ይቻላል፣ ያሉን አቶ ማስተዋል ያለ ናቸው። ሰፋፊ የሆነ ምንም የማንጠቀምበት ባዶ ቦታ አለ። እነዚህም ቦታዎች በኬጂ በሚባለው ወይም ተነባብሮ በሚሰራው በአየናት መሰረት መስራት ቢቻል አሁን ያቺ አየናት አንዷ አንድ ካሬ ላይ እታች አስር ትይዛለች፣ ላይ አስር ይይዛል፣ ሀያ ዶሮ ይይዛል። ይህንን ቦታ መጠቀም ብንችል፣ በጣም ሰፊ አይደለም፣ ቤተሰባችን መመገብ ይቅርና የአካባቢውን ኅብረተሰብ መገበን የተሻለ የቤት ወጫችን መቻል እንችላለን። በአማራ ክልል እንስሳትና አሳ ሀብት ልማት ጽሕፈት ቤት የእንስሳት እርባታ ተዋጽኦና መኖ ልማት ዳይሬክተር አቶ መኳንንት ዳምጤ የመንግስት ሰራተኛውን በዶሮ ማርባት ስራ ተጠቃሚ ለማድረግ እየተሰራ ነው ብለዋል። የመንግስት ሰራተኛው በዶሮ እርባታ መሰረታዊ እውቀት ይዞ ወደ ዶሮ እርባታ እንዲገባ ብናደርገው የመጀመሪያው የእንቁላል ፍላጎቱን የራሱና የቤተሰቡን የእንቁላል ፍላጎት ያሟላል ነው ሁለተኛው ደግሞ ይህንን ሲሰራ ለምሳሌ በሀያ ዶሮ ቢጀምር ከሀያው ውስጥ ኦልሞስት 18 እንቁላል በቀን ቢያገኝ 18 እንቁላል ለምግብ አይሆንም፣ የተወሰነውን ለገበያ አውጥቶ በመሸጥ ተጨማሪ ገቢ ያገኛል ማለት ነው። ከዚህ በፊትም በዚህ መንገድ ወደ ዶሮ እርባታ የገቡ ስላሉ ይህንን ለማድረግ እና የመንግስት ሰራተኛው መሰረታዊ እውቀት ይዞ በዶሮ እርባታ እንዲሳተፍ ለማድረግ ነው የመጀመሪያው አላማ። ሁለተኛው አላማ ደግሞ የእንቁላል እና የዶሮ ስጋ አትሊስት የዶሮ ስጋ በቀላሉ ማግኘት ቢችል መቀንጨር፣ መቀጨጭ የሚባለውን ችግር ለመፍታት ያስችላል የሚል ዓላማ ይዘን የተነሳ ነው። በአማራ ክልል በ2017 በጀት ዓመት ያለፉት ዘጠኝ ወራት በዶሮ እርባታ 62 ለሚሆኑ ስራ ፈላጊ ወጣቶች የስራ እድል ተፈጥሯል ተብሏል። መጪውን የትንሣኤ በዓል ምክንያት በማድረግ ሊከሰት የሚችለውን የዋጋ ንረት ለመከላከል እየተሰራ መሆኑን የአማራ ክልል ንግድና ገበያ ልማት ቢሮ አስታወቀ። በየአካባቢው ጊዜያዊ የገበያ ማዕከላትን በማቋቋም ምርቶች ከደላላ ነጻ ሆነው በቀጥታ ከአምራቾቹ ወደ ሸማቹ የሚደርሱበትን ሁኔታ ለመፍጠር መዘጋጀቱን ቢሮ አስታውቋል። አበባው መኳንንት በተለያየ ምክንያት እየናረ የመጣውን የዋጋ ንረት ለማርገብና ጤናማ የግብይት ስርዓት እንዲኖር የተለያዩ ስራዎችን እየሰራ መሆኑን የአማራ ክልል ንግድና ግብያ ልማት ቢሮ አስታውቋል። በተለይ በዓላትን ተከትሎ የሚከሰትን የዋጋ ጭማሪ ለመከላከል ስራዎች እየተከናወኑ ነው። ሀሳባቸውን ለአሚኮ የገለጹ ሸማቾች እየተባባሰ የመጣው የዋጋ ንረት በኑራቸው ላይ ጫና እያሳደረባቸው መሆኑን ተናግረዋል። በላይ ሆኗል። ስለዚህ የቀን ሰራተኛ ደግሞ ወደ ሞት አፋፍ እየተቃረቡ ነው ማለት ይቻላል። ሶስት ሺህ ብር በወር አግኝቶ ሀያ አምስት ኪሎ ጤፍ ብቻ እንኳ የሚገዛ ሽሮና በርበሪ እን ዜሮ የቀረበት ታይም ያለውና ይሄ በጣም ፈታኝ ነው። ለገሌ ለገሌ የሚባል ነገር አይደለም። የሚከፈለኝ ብር ደግሞ ሁለት ሺ ብር ናት። ሁለት ሺ ብር ምንም አታደርግም በአሁን ሰዓት ለሀያ ኪሎ ጤፍ እንኳን አትሆነ። ተኑሮም ሁሉም ነገር በጣም ይከብዳል። በቃ ተኖተን በላይ ይከብዳል። ከዚህ እስከዚህ የሚባል ነገር የለም። አሁን ላይ ህብረተሰቡ ከኔ ጀምሮ ማለት ነው። ሰው በጣም አቅቶታል። የክልሉ ንግድና ግብይት ልማት ቢሮ በበኩሉ በበዓላት ወቅትና በሌሎች ሊከሰት የሚችለውን የዋጋ ንረት ለመቀነስ የሚያስችል የቅድመ ዝግጅት ስራዎች እያከናወነ መሆኑን ገልጿል። የቢሮው ኃላፊ ዶክተር ኢብራሂም መሐመድ በተ በተለይም የትንሳኤ በዓልን ምክንያት በማድረግ በከተሞች ባዛሮችና ጊዜያዊ የገበያ ማዕከላትን በማቋቋም በቀጥታ አምራችና ሸማቹን የማገናኘት ስራ እየተሰራ መሆኑን ገልጸዋል። በተጨማሪም ዩኒዮኖችና ማህበራት በዓሉን ታሳቢ አድርገው የሰብል ምርትን በስፋት ለገበያ እንዲያቀርቡም ይደረጋል ብለዋል። አምራቾችን ለይተናል። ቀድመው ይሄን የሚያመርቱ አካላት ይሄን የሚያደልቡ አካላት ቀድሞ ተለይተው ስራ ተሰርቷል። በሁሉም አካባቢ ስራ ተሰርቷል። ሰው በቂ እንቁላል ይኖራል፣ በቂ ዶሮ ይኖራል። ይሄ ደግሞ የተመረተው ምርት በአግባቡ ጤናማ በሆነ የግብይት ስርዓት እንዲመራ እኛ ጊዜያዊ የገበያ ማዕከሎችን አዘጋጅተናል። መደበኛው የገበያ ማዕከል እንዳለ ሆኖ ሰው በቅርብ በቅርብ እንቁላል እንዲያገኝ በቅርብ ዶሮ በቅርብ ወተት እንዲያገኝ ጊዜያዊ የገበያ ማዕከሎች ተመቻችተዋል። ባዛሮች ተዘጋጅተዋል። በክልሉ በተከሰተው የጸጥታ ችግር ምክንያት ምርቶች ያለ ገደብ ከቦታ ቦታ መንቀሳቀስ አለመቻላቸው የዋጋ ንረት እንዲባባስ አድርጎታልም ብለዋል። ችግሩን ለመፍታት ሁሉም የበኩሉን ኃላፊነት ሊወጣ እንደሚገባም ጥሪ አቅርበዋል። ምርቱ ያለ ስጋት ከአንድ አካባቢ ወደ ሌላ አካባቢ መዘዋወር አለበት። ይሄ ይህን የሚገድብ የተዛባ አመለካከት ይሄን የሚያበላሽ ቡድን ካለ የሚጎዳው ሕብረተሰቡን ነው፣ የጎዳውም ሕብረተሰቡን ነው። አንዱ ለኑሮ ውድነት መባባስ ክልላችን ላይ ምክንያት የሆነው ይሄ ነው። በክልሉ በቀጣይነት የዋጋ ንረትን ለመቅረፍ ምርትን በስፋት ማምረት እንደሚገባ የገለጸው ቢሮው ጤናማ የንግድ ስርዓት እንዲኖር ለማድረግ ደግሞ በከተሞች ትልልቅ የገበያ ማዕከላት እየተገነቡ ነውም ብለዋል። ሶሊያና፣ መረጃዎችን እነዚህ ነበሩ። አመሰግናለሁ ፈቲያ። አመሰግናለሁ።